ኢድ ኢድ ኢድ ሙባረክ። የዛሬው ኢድ ለየት ይላል። የዛሬው ኢድ ለየት ይላል። ለእኔ ለየት ብሎብኝ ብሎብኛል ማለት ነው። ለምን ብትሉኝ በጣም ነው የተለየብኝ። በጣም ነው የተለየብኝ ማለት ነው። ውድ እህቶቼ ወንድሞቼ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ የሶፊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም፣ ሰላም፣ ሰላም ብያለሁ። በያላችሁበት የዓለም ዳርቻ በሙሉ ያላችሁ ወገኖቼ ሰላም ብያለሁ። ውድ ሙስሊም ቤተሰቦቼ፣ ጓደኞቼ፣ እህቶቼ በዓለም ላይ ያላችሁ ኢድ ሙባረክ ብያለሁ። ኢድ ሙባረክ አለይና አለይኩም ሳሊሕ ልአማን ብያለሁ። ውዴቶቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም ነው፣ አልሐምዱሊላ ሮመዳን ደርሰን ሮመዳንን ጹመን ይኸው ጨርሰን ሮመዳንን ለኢድ ደርሰናል። አልሓምዱልላህ ረቢል ዓለሚን ለአላህ ምስጋና ይግባው እዚህ ላደረሰን ጌታ። ላኪን ግን ረመዳንን ጹመን ነው ዘሄደ። በጹመነው ነው ጹመነው ነው ግን ብዙ አጅሮች ከስበናል ወይስ ወይ አልከሰብንም? እንደዚህ ሩጦ እዚህ ደረሰ ማለት ነው። ኢድ ደረሰ አንድ ወር ቀርቶ አይደለም እኔ በራሴ አስር ቀን የቆየ አልመሰለኝም። ረመዳን ማለት ነው ሐቂቃተን ሚንጃ ዘንድሮ በጣም ነው የቸኮለው የፈጠነው ማለት ነው። ረመዳንን በመዳን ቤት መጾም ከባድ ነው። ረመዳንን በመዳን ቤት መጾም ከባድ ነው። ፈተናም ይሆናል ለአንዳንድ እህቶቻችን ማለት ነው። ደሞ አላሁ ስብሓነ ወተዓላ አጅራችንን ከፍ ያደርግልናል እንሻላ። ውድ እህቶች ወንድሞቼ፣ በዓለም ላይ ያላችሁ በሙሉ አላሁ ስብሓነ ወተዓላ አጅራችንን ጾመው ከተጠቀሙት፣ ሰግደው ከተጠቀሙት አላህ ያድርገን ያረቢ። አላህ እሱ አይቸግረውም ማለት ነው። እና ሐቂቃተን ተቤተሰብ ተነጥሎ ኢድን ማሳለፍ ልብ ይነካል፣ በጣም ይከብዳል። በተለይ በተለይ እኛ ኢትዮጵያውያን ብዙ ደስ የሚሉ ነገሮች አሉ። ማህበራዊ ኑሮ አለ፣ ጎረቤት ከጎረቤት ጋር አለ። እነዛን እነዛን ወደኋላ መለስ ብለን ስናስታውሰው ሐቂቃተን ኢትዮጵያ የኢትዮጵያ ኢድ እና የሳዑዲ አረቢያ ኢድ ስራ ላይ ሆነን የምንውለው ኢድ፣ እንደኔ ከሆናችሁ ውድህቶች ማለት ነው። እኔ አለቅሳለሁ። አንዳንድ የተመረቁት ሲሆኑ ነው እንጂ እንሄድ መስጊድ ኑንሂድ ብለው ይዘው የሚሄዱት አብዛኛዎቹ። ከሰው ማይቆጥሩን እኛን ማለት ነው። ሐቂቃ እኛ ሙስሊሞች ነን። መስጊድ ኢድን መስጊድ መስገድ አንፈልግ እንደማይገባን ነው የሚያደርጉት ኢድ እንደነሱ ጥሩ ነገር ለብሰን እንድንውል እማይፈልጉ አሉ። ግን ግን ያልፋል፣ ሁሉም ማለት ነው። ግን ያልፋል። እንሻአላ በኸይር ሆነን በሰላም በደስታ ወደ ሀገራችን ገብተን እንጾማለን እንሻአላ። እቤት ዝግት አድርገውብን ሀቂቃተን ይሄዳሉ። እነሱ ከቤተሰቦቻቸው ጋር ተዝናንተው ተደስተው ኢዳችንን ኢድ አስመስለው ሲመለሱ እኛ በር ተዘግቶብን ያችኑ የስራ ልብሳችንን ለብሰን የምንውል ብዙዎች ነን። ብዙዎች ደግሞ የተመረቁት ሀቂቃታን ከልጆቻቸው የማይነጥሏቸዋሉ ይዘዋቸው ይወጣሉ። ከጓደኛ ጋር እንዲገናኙ ያደርጋሉ። እንደዛው ቤትም ተደስተው እንዲውሉ ያደርጋሉ። ግማሾቹ ደግሞ የከፋ በስራ ተጠምደው ይውላሉ። እና ብዙ ነው ጉዳዩ፣ ተዘርዝሮ አያልቅም። በስደት ያለ የሞከረ ሰው ነው የሚያውቀው ማለት ነው። እና ሀቂቃተን ኢድ በስደት እኔ እንጃ፣ በጣም ነው ልብ የሚነካው ማለት ነው። ውድ እህቶች፣ እንደኔ ከሆነ እኔ በጣም ነው ከቤተሰቦች ጋር በፊት በፊት ረፍት በመወጣበት ሰዓት ጃዛ በመወጣበት ሰዓት ምንም አይመስለኝም። ለምን ኤድ ነገ ከሆነ ወይ ዛሬ ወይም ማታ ከፈጥሩ በኋላ የፈጥሩ ዕቃ ጥቤ እወጣለሁ፣ እሄዳለሁ ቤቴ የጃዛ ቤቴ አሳልፋለሁ። እና ብዙም ያን ያክልም ባይሆን፣ የኢትዮጵያም ባይሆን ያው የተወሰነ ደመቅ ሞቅ ብሎ እንው ያሳልፋለን ማለት ነው ደስ ብሎን ላኪን ግን ዝግት ብሎብን፣ ኩንትራት ቤት ያሉ እህቶች ዝግት ብሎባቸው የሚያሳልፉ እኔ እንጃ። በጣም ነው የሚደንብነው። ኢድ አይመስል በቃ፣ ለቅሱ አልቅሽ አልቅሽ ነው የሚለኝ እኔ ማለት ነው። አሁን ዛሬ ወላሂ ሀቂቃ በጣም ተሰምቶኝ ልነግራቸው አልችልም፣ እህቶቼ በጣም ተሰምቶኝ እንጃ። ያለህን እንኳ ያለህን ጫማ እንኳ አልቀየርኩም ብላችሁ ተማላል ለምን ሽእን ልጥለብ ስላት በራሴ ብር ማለት ነው። ሽእን ልጥለብ ስላት ነገ ዛሬ፣ በስልኬ ደግሞ አታስጠልብም ማለት ነው። በሷ ስልክ ነው። ዛሬ ነገ፣ ዛሬ ነገ ስትል ሳምንት ዕለት እሺ፣ ጥለቢያን ጭ ልጥለብልሻለች እና ከለበ ሳይመጣ ቀረ። እንዴት እንዴት ተናደርኩ ልነግራችሁ አልችልም። ውስጤ ርር ብሎ ጨስ ብሎ እኔ እንጃ ልነግራችሁ አልችልም ማለት ነው። ግማሾቻችን ደግሞ ወላ የሚፈልጉትን ገዝተው ሀዲያ ሰጥተው በቃ ደስ እንድላቸው ያደርጋሉ። ሀቂቃተን ማለት ነው አንድ ግማሾቻችን ደግሞ እንደ ኩስስ እንዳለ ወይ በስደት ኢድን፣ እህቶች ኢድን በስደት አላሁ ነጅና በቃ ይበለን፣ እንደው ስደትን በቃ ይበለን። የኔ እህቶች ስደትን በቃ ይበለን፣ ሀገራችንን ሰላም አድርጎ በሀገራችን እንደው ርዚቃችንን ያስፋለን። ያ ረቢ አላ እሷ ይችግረው በሀገራችን ላይ ርዚቃችንን ያስፋለን። ወላሄ እኔ በጣም ነው የተሰማኝ ማለት ነው፣ በጣም ነው የተሰማኝ ልነግራችሁ አልችልም። ወላሄ ልነግራችሁ አልችልም ማለት ነው። ህቶች እና ኢዳችንንም ሀገራችን ላይ ሲሆን ሞቅ ደመቅ ብለን ብለን ፏፈካ ብለን እናሳልፋለን። ደስ አይልም? ውድህቶች በሀገራችን ላይ በዓል በሀገር ላይ እንዴት ያምራል! በተለይ በኢትዮጵያ ላይ በተለይ በኢትዮጵያ ላይ ያረቢ አራ ስደትን በቃ ይበለን የኔ እህቶች ነጃ ይበለን ስደትን በሀገራችን ላይ ያስደስተን። ያረብ ያረብ የአላህ እሱ በእዝነቱ በረሕመቱ፣ አገራችንን ሰላም አድርጎ በሀገራችን ላይ ያስደስተን። የኔ ውድህቶች የኔ ድምቀቶች በስደት ቤት ያላችሁ እህቶች ሰላማችሁ ብዝት ብዝዝት ይበል ኢንሻአላህ። አላህ ሰላም አድርጎን በሀገራችን በሰላም በደስታ የምንጾም ያድርገን እንሻአላ። አብሽሩ በርቱ፣ አላህ ከናንተ ጋር ይሁን የኔ ወድህቶች የኔ ድምቀቶች። እና ለኸይር ነው ሁሉም ኢንሻአላህ ከአላህ ጋር በሰላም በደስታ ሀገራችን ላይ